አላየውም፣ አላየውም። እስቲ ቆይ አሁን ገብቼ አየዋለሁ። ያምራል። እስቲ የወደዳችሁት እስቲ ሎቭ ምልክት ላ የወደዳችሁት ቪዲዮ አይታችሁ ሎቭ ምልክት፣ ሎቭ ምልክት። ቤተሰብ ላኩል ቪዲዮን የወደዳችሁ ቪዲዮን የወደዳችሁ ሙሉ ትስ የወሎ በተለይ የወሎ ልጆች የደሴ ልጆች ሙሉት ትስ፣ ሙሉ ትስ ተወደዳችሁ ሎቭ ምል ሎቭ ምል ሁላችሁም ማለት ነው ቪዲዮን እንዴ ቪዲዮን አልወደዱትም እንዴ ለምዴ ያልወደዱት አረ ወደውታል ወዳችሁታል ቪዲዮን አልወደዳችሁት እንደገና ልስራው እንዴ ኔትወርክ እያ እንትን እያለ አይደለም መሰለኝ እና ኔትወርክ ተቋርጦ ነው እንዴ? አለ አልተቋረጠም። ዲዲ ወይ ሚውት አድርጌ ነበር። ለዛ ነው ናው አይሰማም። ኢትዮጵያ አስቸገረ። ነው ከእኔ ነው ከአንተ ነው? የአንቺ ኔትወርክ መሰለኝ። አንድ ወጠሽ ጊቢ ቤተሰብ ወደዳችሁት አይደለ? ወደዳችሁት አይደለ? ቪዲዮ እንዲታያችሁት ወደዳችሁት፣ በደንብ ኮፒ ሊንክ አድርጉ። ወደዳችሁት ገብታችሁ ኮሜንት ጻፉ፣ ምናምን ጥሩ ጥሩ ነገር ጻፉ። ፕሊዝ፣ ወደዳችሁት ቪዲዮን ትርጉሙን ራሱ እኮ አያውቁም። እነሱ አሁን ዝም ብለው ነው የሚጽፉት። ኧረ አይዞህ ዝም በላቸው እነሱ። ደህና ነህ አንተ? እኔ ደህና ነኝ። እንደት ነሽ? የት ነሽ አንቺ? የት ነው የምትኖሪው? አሁን ዱባይ ነኝ። ናቲ ዱባይ ልምጣ? እንደ ና እንቀበላለን። ችግር የለውም? አንተን ካልተቀበልን ማንን እንቀበላለን? በሰፊው በቃ ተቀበሉኝ እመጣለሁ አረማ ችግር የለም እንደዚህ አይነት ፍቅር የሆኑ ሰዎች አሉ አሁን ዱባይ እንደዚች አይነት መልካም ሴትም ይዛ ነው ያስቀምጠችው ይገርመኛል እኔ የሁለት አለም ሰዎች ሆ እንዳንቺ አይነት መልካም ሰውም ዱባይ ነው ህይወት እንዲህ ናት ሁሉ መልካም ሰው አይደለም ሁሉም መልካም አይደለም ህይወት ላይ ደግሞ እኔ ይገርመኛል እኔ መልካም ያልኩ ሰው ክፉ ይሆንብኛልና እኔ ግራ ነው የሚገባኝ አይዞህ፣ አይዞህ፣ ለሰዎች ቦታ አትስጥ ናት፣ ራስህ ትጎዳለህ። እኔ ደግሞ ለሰው በጣም ቦታ በጣም ነው የምሰጠው ለሰው፣ ለመልካም ሰዎች ቦታ ስጥስ፣ ለሌላዎቹ ደግሞ ጊዜም ሳትም አታባክን። ከባድ ነው ከባድ ነው። እንዴት ነው ታዲያ ከሰው ጋር መኖር የሚቻለው? አንዳንዴ እኮ ኢትዮጵያኖች ይገርማሉ። ያው አንተ ትልቅ ስትሆን ጠንካራ ሰው ስትሆን ነው ሰዎች አንተን ሊያወድቁ የሚሞክሩት። አንተ ከአንተ በልተው እኮ አይደለም። እሱን እኮ ነው ሙቤ ያለው፣ ልክ እያለ ነው። ኑርልኝ ወንድሜ፣ ኑርልኝ ወንድሜ። እንደት ነው ተሻለ? እኮ ወንድሜ ለውጣለ ና ግባ። ሙቤ አሞታል ዛሬ። በሰላም ነው ነው ነው ነው። ሙቤ ግባ እስኪ ከባድ ፈተና ውስጥ ነው የሚኖር። አይዞ ሁሉም ያልፋል። እሺ በጸሎት አስቢኝ እሺ። እጂ አስባለሁ። ችግር የለውም አሁን ምንም። ከዚህ በኋላ ግን በቃ እኔ በፍጹም አልመጣም አረ፣ ማንንም እኔ የሆነ ግር ያለው። በቃ ከሁን በኋላ ማንንም እኔ ያሁን እንትናን ነበር ማም ነው እሱንም ለመጨረሻ ጊዜ ፍታ ነበር ብቻ ዝበለው እኔ አለው አለው እግዚአብሔር ይመስገን። ከናቲ ጎን ነሽ እንዴና፣ የወንድሜ ነው። አረበ አዎ እኔ ሙቤ ነው። በቃ ብዙ ነገር ነው ያሳለፍኩት ሙቤ። በቃ ቤት ውስጥ ብዙ ብዙ ነገር በቃ ብቻ፣ ወደፊት በደንብ እንመሰጋገናለን ሙቤ። ጊዜው ሲደርስ በደንብ አመሰግናለሁ።

ደና ነኝ እግዚአብሔር ይመስገን። አረ በርታልኝ። ደግሞ ጠንካራ ነው እኮ እኮ። እሺ እሺ። ያመሰግናል። እንዳንቺ አይነት ሰው እኮ አንድ ሁለት ሶስት ሰው ቢኖር እኮ የት በደረስኩ። እንዲህ የሚያበረታ ሰው ቢኖር አረ፣ ይኖራል። አይዞ፣ እኛም ደግሞ ከጎን ነን። እሺ፣ በርታለሁ። እሺ፣ እኔ ክፉ አይንካብኝ። እሺ፣ በጣም አመሰግናለሁ። እሺ፣ ናት ያመሰግናለሁ።